የትግራይ ሕዝብ ከሰጠኝ እውቅናና ክብር በላይ የምመኘው የክብርና የምስጋና መድረክ የለም። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ወይም ሌትናል ጀነራል ታደሰ ወረደ የቀረበላቸው የክብርና የምስጋና ሸኝት መድረክ ውድቅ አደረጉ። አቶ ጌታቸው ረዳ ሚያዝያ 3 2017 ዓ ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለመጠይቅ ሰጥቷል። ሚኒስትሩ ዩኤምዲ ለተባለ ሚዲያ በትግረኛ ቋንቋ በሰጡት ቃለመጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይ ህዝብን ደህንነትና ህልውና የሚያስጠብቅ አይደለም ብሎታል። የኢፌዴሪ ጠቅላይ ሚኒስትር ለደህንነታቸው ያደረጉትን ጥንቃቄ እውቅና በመስጠት ያመሰገኑት አቶ ጌታቸው በማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብቷል። የፕሪቶሪያ የሰላም ስምምነት ከጫፍ እንድደርስ አበክረው እንደሚሰሩ ገልጾ በትግራይ የተጀመረው የለውጥ ፍላጎት ወደ ኋላ የሚጎተት ማንኛውም እንቅስቃሴ ተቀባይነት የለውም፣ አይሳካም ብሏል። ትግራይ ላይ እሳቸውን ለመግደል የተሸረበ ሴራ እንደነበር፣ ይህንን ሸሽቶ ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸው ተናግሯል። የተደረገው የስልጣን ሽግግር ጠቅላይ ሚኒስትሩ በተገኙበት በትግራይ መቀሌ ሲሆን ትልቅ ትርጉም ይኖረው ነበር ያሉት አቶ ጌታ ሲሆን አቸው ትናንትን እየመዘዙ ቁርሾና ቂም በቀል ማቀጣጠል ፋይዳ የለውም በማለት ተናግረዋል። እኔን በክብር መሸኘት ቅድሚያ የምሰጠው አይደለም። ቅድሚያ የምሰጠው በትግራይ የሰፈነው ህግ አልባ አካሄድ እንድስተካከል መስራት ነው ስሉ አክለዋል። የትግራይ ህዝብ የሰጠኝ ክብርና እውቀት ከፍተኛ ነው። ከዚህ ክብርና እውቅና በላይ የምመኘው ምስጋና መድረክ የለም ስሉ የገለጹ ሲሆን በአዲሱ ፕሬዝዳንት የቀረበላቸውም የምስጋናና የክብር ሽኝት መድረክ እንደማይቀበሉ ታሳውቀዋል። በክልሉ ሌቦች አሉ ያሉ ሲሆን የህገ ወጦች አደብ ለማስገዛት ለሚደረገው ጥረት እንደሚያግዙ ህዝቡን ለማገልገል እንደ ትናንትና ዛሬም ዝግጁ እንደሆኑም ገልጸዋል። ሚኪ ነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታዕማኒ ወይም ሚዛናዊ መረጃ ያገኘው ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ቸሩ ያቆያችሁ።